በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንክሳር ዘወርኀ ሰኔ ስምንት አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም ሰኔ ስምንት በዚህች ቀን አምላክን የወለደች በሁለት ወገን ድንግል የሆነች እመቤታት የእመቤታችን ማርያም የታወቀች የታወቀችው ውኃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብጽ ሀገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብጽ ሀገር ሂድ፣ አለው። ዮሴፍን ነቅቶ ተነሳ። ክብሪ ግባውና ሕፃኑን ጌታችንን እናቱንና እህቱ ሰሎሜን ይዞ ወደ ግብጽ ሀገር ሄዱ። በዚያም በውስጧ ባሉ በብዙ ሀገሮች እየዞሩ ሦስት ዓመት ከስድስት ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤልም ሀገር ሕፃኑና እናቱን ይዘህ እንድመለስ አዘዘው። በሚመለስም ጊዜ ወደ ማልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይህችም ክብር ይግባና ጌታችን ኢየሱስ ክርስቶስ ውኃ ያፈለገባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከሀገሩ ሁሉ ከየነገዱ ሁሉ መጥተው አምላክም ወደ ወለደችና በድንግልና ሥጋ በድንግልና ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬይቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት በሥጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት የአንድ ሺህ ሁለት ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸው ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚችም ዕለት የርማኖስ እናት ትምዳ አረፈች። በረከቷ ከኛ ጋራ ይኑር ለዘላለሙ አሜን። ሰኔ ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ የእመቤታችን ድንግል ማርያም ቅዳሴ ቤት፣ የቅዱስ ውኃ ጠበል መታሰቢያ፣ ቅድስት ትምዳ እናታችን፣ ቅዱስ አውሎጊስ፣ አባ አትካሮን። ወርኀዊ በዓላት፣ ቅዱስ ሙሴ ሊቀ ነቢያት ክሩቤል አርባይቱ እንስሳ አባ ብሶይ ብሾይ አብነ ኪሮስ አባ ሳሙኤል ዘደብረ ቀልሞን ቅዱስ ማትያስ ሐዋርያ ካስረሎቱ ሐዋርያት ኣንዱ አንዱ። ለእግዚአብሔር ምስጋናን ግርማ፣ ግርማው በእስራኤል ላይ ኃይሉም እስከ ደመናት ነው። እግዚአብሔር ብቅዱሳን ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔርም ይመስገን። መዝሙር 67 ከቁጥር 34። ጌታዬ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ በባ እንደተቀበል ለሁሉ ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር።